ዛሬ ለየት ባለው ቪዲዮ ወደ እናንተ መጥቻለሁ። እንደምታዩት ቆንጆ የሆነው የአበባ ጎመን ለምሳ ያዘጋጀሁት በዚህ መልክ ነው። ሁላችሁም ሞክሩት፣ ቅመሱት፣ ያኔ ደግሞ ትወዱታላችሁ ማለት ነው። መሞከር አይከፋም። እንደምታዩት ሩዙንም እንደዛም ነው። ሰላም ውድና የተከበራችሁ የቻናሌ ውድ ቤተሰቦቼ ያላችሁበት ስፍራ ሁሉ ላይ ሰላማችሁ እጅግ ብዝዝት ይበልልኝ እያልኳችሁ ዛሬ ደግሞ አበባ ጎመኑን ይዤ ወደ እናንተ መጥቻለሁ። እንግዲህ መሞከር አይከፈም፣ ሞክሩት። እንግዲህ የነጭ አበባ ጎመን ነው። እንደምታዩት በዚህ መልኩ እንከፋለን ማለት ነው። ያው አቅም ብዙም የለም። አበባ ጎመን እየከተፍኩ ራሱ በደም እየተፈረፈረ ነው ማለት ነው። ስለዚህ ቀስ አርገን እንከትፋለን ማለት ነው። በዚህ መልኩ ቀስ አርገን እየከተፈን ወደ አሰራሩ ነው የምንሄደው። እንደሚታዩት አጠገቤላ ውሃ ላይ ለማድረግ ጉርጓዳ ሳን ላይ በያለው ያለው ነገር ላይ እናጥባለን ማለት ነው። እንደሚታዩት ውሃ የጨመርኩበት ምክንያቱም አበባ ጎመን ውስጥ ያው ለአይን የማይታዩ ነገሮች ሊኖሩ ስለሚችል እንደምታውቁት ይሄ አቼቶ ነው፣ አትክልት የምታጥብበት አቼቶ ነው። በዚህ ይዘፈዝፋለሁ ማለት ነው። በእርግጥ ይሄ እሳት የምነካው ነገር ነው፣ ቢሆንም ግን በአቼቶ ዘፈዘፍኩት። እናንተ ከሌለም ችግር የለም። ሁለት ራስ ሽንኩርት አለኝ። እሱን ደግሞ ድቅቅ አድርጌ ይከትፋለሁ ማለት ነው። አብራችሁን ላይካችሁን እየረሳችሁ ነው እንዴ? ላይካችሁንማ መረሳት የለበትም። ኮሜንትም፣ ሀሳብ አስተያየት፣ ሼር በማድረግ የውይል ቅመሟን አበረታቱኝ ማለት ነው። ያ ብዙዎች አመሰግናቸዋለሁ። የምትሰጡት ሀሳብ አስተያየት በእውነት በጣም ከልቤ ወድጃለሁ። እግዚአብሔር ያክብርልኝ በርቼ ጠንክሪ፣ ጎበዝ ነሽ ነደው አንዳንድ ነገሮቹን እያላችሁ እኔ ነው በጣም ወዳቸዋለሁ። እግዚአብሔር እያክብርልኝ። እንግዲህ በዚህ መልኩ ቲማቲሙንም ድቂቅ አርገን እንከትፋለን ማለት ነው። ድቂቅ አርገን እንከትፋለን። እንግዲህ ብዙ ወከባ ምናምን አያስፈልግም። ሁለት ራስ ሽንኩርትና እንዲሁም ደግሞ ሁለት ቲማቲም ነው እና ነጭ ሽንኩርት ነው። አንድ ራስ ነጭ ሽንኩርት በጣም ስለሚፈልግ እንግዲህ ተዘብዝፏል በጣም ቆይቻለሁ። አሁን ደግሞ ባዶ ድስቱን አዘጋጅቻለሁ። ስለዚህ ውሃ የፈለ ውሃ ነው ጊዜ ለመጠቀም የፈለ ውሃ ጨመርኩበት። አብራችሁ ላይካችሁን ረስታችኋል። ላይካችሁ ማመረሳት የለበትም። እነዚህ አይነት ታታሪ የሆነ ሰራተኞቹን ማበረታታት አለባችሁ። የእናንተ ብርታት ደግሞ ለእኛ ጥንካሬ ነው የሚሆነው። በእውነት እኔ በእርግጥ የስራ ነው ወይም ምናምን ብዬ ራስን እንትን የምልሰው አይደለውም፣ ግን ቢሆንም አበረታቱኝ። እንግዲህ የወደፊት ወደፊት ሂልሞች ይኖራሉ። ያው የቦታ ቦታ ገድቦ ሊሆን ይችላል ብዙዎችን ማለት ነው። እንግዲህ ሽንኩሮቹን በዚህ መልኩ እንጠብሳለን። በደንብ አርገን ዘይት ጨመርኩት። ብዙዎች ደግሞ ዘይት ለምንድነው ለክተሽ ማስጨምር እያላችሁኝ ነው ምን ይሆንላችሁ፣ ያው በአንድ እጅም ስለሆነ ብዙም አይመቸኝም። እዚህ ጋ ደግሞ የተከተፈ ወይም የተፈጨ ስጋ አለ። በረዶ ቤት ስለተቀመጠ ነው በቢላ ነው እንደዚህ እንትናረኩት፣ እንደሚታዩት እንትናረ ነው። ይሄ ደግሞ አስር ደቂቃ ብቻ ነው። አስር ደቂቃ ራሱ ይበዛል። በጣም በስሏል ማለት ነው። በደንብ መብሰል የለበትም ግን አስር ደቂቃ ብቻው በቂ ነው። እኔ አስር ደቂቃ ተጠቅም ያለው ው በስሏል ማለት ትንሽ ነው ገንፈል ነው የምናረገው ማለት ነው። ገንፈል አርገን እንጠቀማለን። ከፈለጋችሁ ደግሞ ገንፈል አለማድረግም ይቻላል። ስለዚህ አሁን ደግሞ በጎን ሲተውን ነጭ ሽንኩርቶችን አንድ ላይ አብረን እንጠብሳለን ማለት ነው። ያው እንግዲህ ካሜራም በጣም ርቋል፣ እንደምታውቁት ያው የሚያስቀምጥበት አልተመቸኝም። ለዛ ነው ይቅርታ አርጉልኝ። ነጭ ሽንኩርትን ጨመርኩበት። ነጭ ሽንኩርት እናንተ ከፈለጋችሁ የተፈጨውን ተጠቀሙት። እኔ ደግሞ የከተፍኩት እና የተጠቀምኩት ማለት ነው። ቦታው በጣም ረቋል እና ርብ በነዱራ ወይም የቲማቲም ሶስ እንጨምራለን። ሁለት ማንኪያ ነው የጨመርኩበት ሶስት ያው የሾርባ ማንኪያ ማለት ነው። የሾርባ ማንኪያ ትንሽ ሪቋል። ያው ካሜራው ይቅርታ አድርጉልኝ። ይህ አስራ ሁለት አይነት ቅመም የያዘ ስለሆነ ትንሽ ነው የሚጠቀመው። የሻይ ማንኪያ አንድ እንዲሁም ደግሞ እየቀቀልኩትን ውሃን አልተፋውትን ውሃ ንጹህ ስለነበረ እንዲሁም ነው የሚጠቀመው የውሃ የአበባ ጎመን ውሃ ነው የጨመርኩበት ትንሽ። ከዛ በኋላ የአበባ ጎመንን እንጨምርበታለን። ሶሪ የልጆች ድምጽ የሚገባ ነው በጣም ይቅርታ። ቀስታ አርገን ነው የምናማስለው። ለምን እየተሰባበረ ስለሆነ ማለት ነው። አረ ላይክ እኮ አልተደረገም። ላይክ እያረጋችሁ። አሁን በስሏል ማለት ነው። ብዙም አያስፈልግም። አሁን ደግሞ ወደ ጉርጋዳ ሳህን ያው እዘዝ ቢሆነ ይመረጣል። ያው ፕላስቲክ ነገር መጠቀም የለብንም። ስለዚህ በዚህ መልኩ ያው ያልገለበጥኩት ቀስ ብዬ መጨመር ስለፈለግኩ ነው። እየተሰባበረ ነው። በእውነት ሞክሩት፣ ቅመሱት፣ ቅመሱት። ይ የአበሻ ነው የምናምን ነው ምግብ አይደለም። ሁላችንም መጠቀም የምንችል ነው። ለዛ ነው ቪዲዮ እራሱ ይዤ ወደ እናንተ ሊመጣ የቻልኩት። ቀስ አርገ እንደዚህ ክዝቡራ ጨመርኩበት። ክዝቡራ ማለት ያ በኛ ምንድን ነው የሚባለው? ድንቡላል ቅጠል ማለት ነው። የድንቡላል ቅጠል ነው የጨመርኩበት። በረዶ ቤት ላይ ስለተቀመጠው ትንሽ አጨግሮኝ ነበረ። እንግዲህ እንደሚታዩት በዚህ መልኩ እንደዚ አድርጋለሁ። አሁን ደግሞ ወደት እንሄዳለን? ወደ ጋዝ እንሄዳለን ማለት ነው። ወደ ፍሩን ነው የሚያስገባው ከለኮስኩ ቆይተዋል። አንድ አስር ደቂቃ ቆይታችሁ ነው ማንኛውም ነገር ማድረግ የምትችሉት። ከለኮሳችሁ እንግዲህ እንደዚህ በስሏል ማለት ነው። አጠገቡ ላይ የተቀመጠው ሩዝም ደግሞ በሸርዬ ነው የሰራውት ወይም ቀጫጭን ፓስታ ሞክሩት፣ ወዱት አላችሁ በእውነት በጣም ነው የወደዱት ማለት ነው። በጣም ለመጀመሪያ ጊዜ ነው እንደዚህ ያሰሩት እና በጣም ነው የወደዱት አመሰግናለሁ።